አሰላሙ ዓለይኩም ወረህመቱላሂ ወበረካቱ። ውድ ቤተሰቦቻችን፣ ዛሬ ለየት ባለ አዲስ ፕሮግራም መጥተናል። የጥያቄና መልስ ውድድር በአኒስ እና በኢናስ ግሩፕ መሀል የምናካሄድ ነው የሚሆነው። በቅድሚያ እነዚህ ሁለቱ ግሩፖች ራሳቸውን እንዲያስተዋውቁ እድል እንሰጣቸዋለን። ከዛ በኋላ ወደ ፕሮግራማችን በቀጥታ የምንገባ ይሆናል። ከዛ በፊት ግን ፕሮግራሙ የተዘጋጀበት ዋና ዓላማው ምን እንደሆነ መናገር ፈልጋለሁ። እሱም ሙስሊሙ ማህበረሰብ በእስልምና ሃይማኖቱ ላይ ያለውን ግንዛቤው ከፍ ማድረግና ማሳደግ ነው። ልጆቻችሁንም ቢሆን ከዚህ ፕሮግራም ብዙ እንዲቀስሙ እንድትተባበሯቸው እንድታግዟቸው መልእክታችንን እናስተላልፋለን። አሁን በቀጥታ ወደ ማስተዋወቁ እናልፋለን። ከአኒስ ግሩፕ እንጀምራለን። እናንተ ራሳችሁን ታስተዋውቁልናላችሁ? ስሜ ማሄር አህመድ ይባላል። ማሻላ፣ ማሄር አሕመድ ወደዚህ እንመጣለን። ስሜ መህዲ ሙሐመድ ይባላል። ማሻላ ባረከላሁ ፊኩማ። ሁለታችሁንም እንግዲህ ተዋውቀናል። ማሄር አህመድ እና መህዲ ሙሐመድ የአኒስ ግሩፕ ተወዳዳሪዎች ናቸው። ወደ ኢናስ ግሩፕ እናልፋለን። ደግሞ እናንተም ራሳችሁን ታስተዋውቁልናላችሁ? አሕመድ ይባላል። ነዋል አሕመድ ማሻ አለ። ስሚ ሐናን መላኩ ይባላል። ሐናን መላኩ፣ ሁላቸውንም እንግዲህ በዚህ መልኩ ተዋውቀናል። ስለዚህ የአኒስና የኢናስን ግሩፕ ውድድር በቀጥታ የምንጀምር ይሆናል። ቅድሚያ እንግዲህ እጣችሁን ታነሳላችሁ። አንዳንድ ሰው ትወክሉና እዚህ ጋር አስራ ሁለት እጣዎች አሉ። ስለዚህ እናንተ ስድስቱን ታነሳላችሁ። ሶስት አንን ን ሶስት ነው አራት ያነሳሽው አንዱን መልሼ ወደ አኒስ ግሩፕ እንመለሳለን እናንተም እንደዚሁ ስድስት እጣዎች ነው የምታነሱት። ስለዚህ ሶስት ሶስት ታነሳላችሁ ማለት ነው። ይኸው። በጣም ጥሩ። ስለዚህ አሁን ምንድነው የምናደርገው መሰላችሁ፣ በቅድሚያ ከአኒስ ግሩፕ እንጀምራለን። እናንተ የጥያቄ ቁጥራችሁን ትናገራላችሁ፣ ከዛ በኋላ ጥያቄውን ትጠየቃላችሁ ማለት ነው። እሺ፣ አካሄዱ እንደዛ ነው። ስለዚህ ማሂር የጥያቄ ቁጥርህን ንገረኝ። ቁጥር ሰባት ሰባት ቁጥር ጣሃራ የሶላት ቁልፍ ስለመሆኑ

አንተን ብቻ እናመልካለን፣ በአንተን ብቻ እንተግዝ። ጥያቄው በትክክል አልተመለሰም። ጥያቄው ትንሽ እገዛ ይፈልጋል። ስለዚህ ነዋል አልታግዛታለሽ? እሺ፣ የአንተ ቁጣ የወረደባቸውን ሰዎች አሉ ነው እና ሐናን ጥያቄውን አላገኙትም። ይሄ ጥያቄ በቦነስነት ወደ አኒስ ግሩፕ ይተላለፋል። ከመለሱት ነጥብ ይታሰብላችኋል፣ ካልመለሱት ደግሞ ወደ ራሳቸው ጥያቄ እናልፋለን። ስራጥ አለዚነ አንዓምተ ዓለይህም ጸጋህን የዋልክላቸውን ሰዎች መንገድ ጸጋህን የዋልክላቸውን ሰዎች መንገድ በትክክል መልሰውታል። ስለዚህ አኒስ ሁለተኛ ነጥብ ያገኛል ማለት ነው። ወደ ቀጣዩ የእናንተ ጥያቄ እናልፋለን። መህዲ የጥያቄ ቁጥርህን ንገረኝ። አስራ ሶስተኛ ጥያቄ የተፍሲር ጥያቄ ነው። ማሊክ ይውም ዲን የሚለውን የቁርአን አንቀጽ ተፍሲሩን ተናገር ይላል። ባሪያዎች የሚመነዱበት ቀን ባለቤት ለሆነው ባሪያዎች የሚመነዱበት ቀን ባለቤት ለሆነው። በትክክል ተመልሷል። የአኒስ ግሩፕ ሁለት ለዜሮ በሆነ ውጤት እያመራ ይገኛል። የቦነስ ጥያቄያቸው ግን እንዳለቸው ሆነ አልተረሳቸው። ወደ ኢናስ ግሩፕ በቀጥታ እንሸጋግራለን። አስረኛ ጥያቄ አስረኛ ጥያቄ የውዱእ አደራረግ እንዴት እንደሆነ አስረጂ ነው የሚለው መጀመሪያ እጃችንን ሶስት ጊዜ እንታጠባለን ከዛ አፋችንን እንጉመጠመጣለን ሶስት ጊዜ፣ አፍንጫችን ውስጥ ውሃ እያስገባን እናስወጣለን ሶስት ጊዜ፣ ፊታችንን ሶስት ጊዜ እንታጠባለን። እጃችንን እስከ ክርናችን ድረስ እንታጠባለን ሶስት ጊዜ። ፀጉራችንንና ጆሯችንን ጆሮአችንን አንዳንድ ጊዜ እናብሳለን። እግራችንን እስከ ቁርጭምጭሚታችን ድረስ ሶስት ጊዜ እንታጠባለን። በትክክል ተመልሷል። የኢናስ ግሩፕም አንድ ነጥብ አስመዝግቧል። ስለዚህ ሁለት ለአንድ በሆነ ውጤት እየሄድ እንገኛለን። በቀጥታ ወደ አኒስ ግሩፕ እንመለሳለን። የአኒስ ግሩፕ ማየት ቀጣዩ ጥያቄ ቁጥር ቁጥር አራት አራተኛ ጥያቄ አላህ ሱብሐነሁ ወተዓላ የት ነው መረጃስ ምንድን ነው ይላል። አላህ ከአርሽ በላይ ነው፣ መረጃውም አርራህማኑ አለል አርሽ ስተዋይ የሚለው የአላህ ቃል ነው። በትክክል ተመልሷል። ውጤቱ ወደ ሶስት ለአንድ ተቀይሯል። ወደ ኢናስ ግሩፕ በቀጥታ እንተላለፋለን። የጥያቄ ቁጥር አስራ አራተኛ ጥያቄ እያከ ነዕቡዱ ወእያከ ነስተዒን የሚለውን የቁርአን አንቀጽ ተፍሲሩን ተናገሩ። እያከ ነዕቡዱ አንተን ብቻ እናመልካለን፣ ወእያከ ነስተዒን በአንተ ብቻ እንታገዛለን። በትክክል ተመልሷል። በትክክል ተመልሷል። ውጤቱ ሶስት ለሁለት ሆኗል። ወደ አኒስ ግሩፕ ተመልሰናል። ቀጣይ ጥያቄ ቁጥር ስድስተኛ ጥያቄ። ስድስተኛ ጥያቄ ጣሃራ ማለት ምን ማለት ነው? ጣሃራ ማለት ሶላትም የሚከለክሉ ነገሮችን ከሰውነታችን ሆነ ከልብሳችን ማስወገድ ማለት ነው። በትክክል ተመልሷል። ወደ ኢናስ ግሩፕ በቀጥታ የምንተላለፈው ይሆናል። ቀጣይ ጥያቄ ቁጥራቱ ሶስት ቁጥር ሶስተኛ ጥያቄ። ነብይሽ ማን ነው? መረጃሽስ ምንድን ነው ይላል ነቢዬ ሙሐመድ ሰለላሁ ዓለይህ ወሰለም ናቸው። መረጃውም ሙሐመዱን ረሱሉላህ የሚለው የአላህ ቃል ነው። በትክክል ተመልሷል። ማሻአላህ፣ አሁን ውጤቱ አራት ለሶስት እየሄደ ይገኛል። ወደ ቀጣዩ የጥያቄ ቁጥር እናልፋለን። ወደ አኒስ ግሩፕ መጥቻለሁ። ሀያ ሶስተኛ ጥያቄ ሀያ ሶስተኛ ጥያቄ ከአላህ ስብሐነሁ ወተዓላ ጋር ስርዓት አደረገን የሚባለው መቼ ነው? ሶስት ነጥቦች ገር አላህን ስናከብር እሱ የሚለውን ነገር እውነት ነው ብለን ስንቀበል ወይም ስንተገብር እሱ የሚወስናቸውን አሳማሚ ነገሮች ትግስት ስናደርስ። ማሻአላ በትክክል ተመልሷል። አሁን ወደ ኢናስ ግሩፕ እናልፋለን። የጥያቄ ቁጥር የጥያቄ ቁጥር አስራ አምስተኛ ጥያቄ ኢህዲነ ስራጠል ሙስተቂም የሚለውን የቁርአን አንቀጽ ተፍሲሩን ተናገር። ቀጥተኛው መንገድ ምራ። ቀጥተኛው መንገድ ምራን በትክክል መልሰውታል። ማሻአላ ወደ አኒስ ግሩፕ ተመልሰናል። የጥያቄ ቁጥር ጥያቄ አስራ ሁለተኛ ጥያቄ አርራህማን አርራሂም የሚለውን የቁርአን አንቀጽ ተፍሲሩን ተናገር። በዱንያ ላይ ላሉ ፍጥረቶች ሁሉ የሚያዝን እና በየውመ ቂያማ ለሙእሚኖች ብቻ የሚያዝን ለሆነ ማሻአላ በትክክል ተመልሷል። ወደ ኢናስ ግሩፕ እንመለሳለን። ጥያቄ ቁጥር ቁጥር አንድ አንደኛ ጥያቄ ጌታሽ ማነው መረጃሽስ ምንድን ነው ጌታ የአላህ ነው መረጃው አልহামዱሊላህ ረብል ዓለሚን የሚለው ያአላህ قال በትክክል ተመልሷል አሁንም በድጋሜ ሁለቱም ግሩፖች ማሻአላህ ደስ በሚል ሁኔታ ጥያቄዎቹን እየመለሱ ይሄድን እንገኛለን ስለዚህ የዚህኛው ዙር ጥያቄ አብቅቷል ወደሚቀጥለው ዙር እንተላለፋለን ከአፍታ ቆይታ በኋላ መልሰን የምንገናኘው ከንዙን ላ ተካፍ ለይህ ልሳን ከፊፍ ልምል ዩጀዱ ይ ኩንተ አሰላሙ አሌይኩም ረሕመቱላህ። ውድ ተመልካቾቻችን በድጋሜ ተመልሰናል። ሁለተኛውን ዙር አሁን እናካሄዳለን። እናንተም እንግዲህ እጣችሁን እዚህ ጋር ታነሱልኝ ያላችሁ እንደተለመደው አሁንም አስራሁለት እጣዎች እዚህ ይገኛሉ። ከነዚህ ከ12ቱ እጣዎች ውስጥ ስድስት ስድስት ነው የምታነሱልኝ። ከዛ በኋላ ሶስት ሶስት ትከፋፈላላችሁ ማለት ነው። እሺ በቀኝ እንጀምራለን። ከስድስት በላይ እንዳታነሳ፣ እንትን ያነሳው ትክክል ነው። እሺ ይሄው አንስት ሁሉንም እና ሶስት ሶስት ተከፋፈሉ። እሺ ዝግጁ ስትሆኑ ትነግሩኛላችሁ። ሁላችሁ ምጣችሁን አዘጋጅታችሁ ጠብቁኛላችሁ። ሰዓታችን እንድንቆጥብ ውድድሩ ከመጀመሩ በፊት የምናነሳው ነጥብ አለ። እሱም በዚህኛው ዙር መተጋገዝ የሚባል ነገር የለም ማለት ነው። ስለዚህ አንድ ሰው ከተጠየቀ ያ ሰው መመለስ ከቻለ ጥሩ፣ ለቡድኑ ነጥብ ይሰጠዋል። ያ ሰው ካልመለሰ ግን ጓደኛው ሊያግዘው አይችልም። በመጀመሪያው ዙር እንዴት ነበር? ተተጋገዙ ነበር አይደል? አንድ ሰው ካቃተው በአሁነኛው ዙር ግን አንድ ሰው አንድ ጥያቄ ብቻ ነው የመለሰው። ካቃተው አቃተው። ተግባባን? እሺ። በቀጥታ ወደ ሁለተኛው ዙር ውድድር እናልፋለን። ወደ አኒስ ግሩፕ እንመጣለን። ቁጥር 17 17ኛ ጥያቄ ገይሪል መግዱብ አለይሂም ወለዷሊን፣ የሚለውን የቁርአን አንቀጽ ተፍሲሩን ተናገር። ያንተ ቁጣ የወረደባቸው ሰዎች መንገድ ያልሆነ፣ የጠማማዎች መንገድ ያልሆነ። በትክክል ተመልሷል። ማሻአላ። ወደ ኢናስ ግሩብ ተመልሰናል። ጥያቄ ቁጥርስት አምስተኛ ጥያቄ የተውሒድ ንግግር የምትባለው ማነች? ትርጉሟስ ምንድን ነው?

ሀያኛ ጥያቄ ቁረይሾች ከማን ናቸው? ከአረብ ናቸው። ከአረብ ናቸው። አሁንም በትክክል ተመልሷል። ይሄ ውድድር በጣም ትንቅንቁ ተሟሙቆ እየቀጠለ ይገኛል። ወደ አኒስ ግሩፕ እንመለሳለን። ጥያቄ ቁጥር ጥያቄ ቁጥር 21 ሀያ አንደኛ ጥያቄ አረቦች የማን ዘር ናቸው? የቁረይሽ ዘር ናቸው። ጥያቄውን ተረድተኛል አይደል? አረቦች የማን ዘር ናቸው? የኢስማኤል ዘር ናቸው። በትክክል ተመልሷል። በነገራችን ላይ ጥያቄውን የደገምኩበት ምክንያት ትንሽ ልጆች ስለሆኑ ዘር ጎሳ ምናም የሚባለው ነገር ግልጽ ላይሆንላቸው ስለሚችል ብዬ ነው። እና የማን ዘር ናቸው የእስማኤል ዘር ናቸው ብሏል። ለዚህ ጥያቄ ግማሽ ነጥብ እሰጣለሁ፣ ደግሜ ስላብራራሁ ማለት ነው። ሙሉ ነጥብ አልሰጥም። ስለዚህ ግማሽ ነጥብ አላችሁ። ወደ ኢናስ ግሩፕ እንመጣለን። ጥያቄ ቁጥር ስምንት ስምንተኛ ጥያቄ ነጃሳ የምናጸዳው እንዴት ነው? ነጃሳው እስከሚለቅ ድረስ በውሃ እናጥባለን።

አሁንም በጣም ደስ በሚል ሁኔታ ወደፊት እየቀጠለን እንገኛለን ወደ ኢናስ ግሩፕ በድጋሚ ተመልሰናል ጥያቄ ቁጥር ጥያቄ ቁጥር 9 9 ውዱእ ማድረግ ምንዳው ምንድነው ወንጀሎቻችን እንዲታጠቡ ያደርጋል ማሻአላህ በትክክል ተመልሷል አሁንም ወደ አኒስ ግሩፕ ተመልሻለሁ ጥያቄ አስራ ዘጠኝ አስራ ዘጠነኛ ጥያቄ ሐሽም የማን ጎሳ ነው የቁረሽ ጎሳ ነው

እሺ ጥያቄው በትክክል አልተመለሰም። ጥያቄው ወደ አኒስ ግሩፕ ይተላለፋል። የአኒስ ግሩፕ ከመለሰው ያው በቦነስ ይያዝላችኋል። ስለዚህ ትመልሳላችሁ። እሺ ምስጋናዎች ሁሉ ለዓለማት ጌታ ለሆነው አላህ የተገቡ ናቸው። በትክክል መልሰውታል። ስለዚህ ቦነሱን ይዘንላችኋል። ወደ እናንተ ግሩፕ ነው የምንመለሰው። በድጋሜ ጥያቄው ቁጥር 24 ሀያ አራተኛ ጥያቄ ከነቢያችን ጋር ስርዓት አደረገኝ የሚባለው መቼ ነው? ሶስት ነጥቦችን ንገረን። እሳቸው እሳቸውን ስናከብር እሳቸው የሚሉትን ነገር እውነት ነው ብለን ስንቀበል ወይም ስንተገብር፣ ከመ እሳቸውን ከመወንጀር ስንርቅ። በትክክል ተመልሷል። አሁንም ሌላ ነጥብ አስመዝግበዋል። ወደ ኢናስ ግሩፕ ተመልሰናል። ጥያቄ ቁጥር ጥያቄ ቁጥር አስራ ስምንት አስራ ስምንተኛ ጥያቄ የነቢያችንን ሰለላሁ አለይህ ወሰለም የዘር ግንድ እስከ ሁለተኛ አያታቸው ድረስ ተናገሪ። መሐመድ ኢብኑ አብዲላህ ኢብኑ አብድል ሙጣሊብ ኢብኑ ሐሽም። በትክክል ተመልሷል። ማሻ አላህ ውድ ቤተሰቦቻችን የመጨረሻ ጥያቄ ላይ ደርሰናል። ለሁለቱም ግሩፖች አንዳንድ ጥያቄዎች ይኖሩናል ለመጨረሻ ጊዜ። ስለዚህ ሁለቱንም እንጠይቃቸውና ከዛ በኋላ ነጥቡን የምናሳውቃቸው ይሆናል ማለት ነው እንሻአላ ወደ አኒስ ግሩፕ እንመጣለን። ነቢዩ ሰለላሁ አለይሂ ወሰለም አባታቸው ሲሞት እድሜያቸው ስንት ነበር? ነቢዩ እናታቸው ሆድ እያሉ። በትክክል ተመልሷል። የመጨረሻ ጥያቄ ወደ ኢናስ ግሩፕ መተናል። የነቢዩ ሰለላሁ አለይሂ ወሰለም እናት ስሟ ማን ነው? አሚና ቢንት ዋህብ ትባላለች። በትክክል ተመልሷል። ስለዚህ ውድ ቤተሰቦቻችን ውድድሩ ይህን ይመስል ነበረ። እንግዲህ እስካሁን ድረስ ጥሩ ትምህርት ስትቀስሙ እንደቆያችሁና ዘና እያላችሁም እንደነበር ተስፋ እናደርጋለን ይሄ ፕሮግራም ለሙስሊሙ ማህበረሰብ በተለይ በተለይ ደግሞ ለልጆቻችን እጅጉን በጣም ትልቅ ሚና የሚጫወት ፕሮግራም ነው ብለን እናስባለን ልጆቻችንን በሃይማኖታቸው በዲናቸው አንፀን ማሳደግ እንዳለብን የሚያሳይ የሆነ ፕሮግራም ነው እዚህ ጋር የምትመለከቷቸው ጀግና ልጆች አስተምራቸው ነው እዚህ የደረሱት አልሐምዱሊላህ ረቢል አለሚን በአላህ እገዛ ትምህርት ስሰጣቸው ከቆየው በኋላ እንደምትመለከቷቸው አይነት ልጆች ለመሆን በቅተዋል፣ አላህ አግዞን። ስለዚህ መልእክቴ ለሁሉም ቤተሰብ እናት፣ አባት፣ ወንድም፣ እህት ቤት ውስጥ ልጆቻችሁን፣ ወንድሞቻችሁን፣ እህቶቻችሁን እንደዚህ እያስተማራችኋቸው በዲናቸው የታነጹ ሆነው እንዲያድጉ ማድረግ ትችላላችሁ ማለት ነው። በሚቀጥሉት ዙሮች ደግሞ ኢንሻ አላሁ ተዓላ የተሻለ ነገር እንደምናቀርብላችሁ ተስፋ እናደርጋለን። እናንተን በጉጉት ጠብቁን። አሁን ወደ ውጤቱ እናልፋል። ወከንዙን ላ ተካፍ ለይህ ልን ከፊፍ ሐምል ዩጀዱ ሐይሱ ኩንተ ውድ ቤተሰቦቻችን ውጤቱን ይዘንላችሁ መጥተናል አሁን ውጤቱን የምናሳውቅ ይሆናል ሁለቱ ግሩፖች እንግዲህ እንደሚታወቀው 12 12 ጥያቄዎችን ተጠይቀዋል የአኒስ ግሩፕ ከ12 11 አምስት በማምጣት የኢናስ ግሩፕ ደግሞ ከ12ቱ ጥያቄ አስር ጥያቄዎችን በመመለስ በዚህ መልኩ ተጠናቋል ማለት ነው ለዛሬ ያልናትን ትንሽ ማበረታቻ ሽልማት የምንሰጣቸው ይሆናል። በሚቀጥለው ዙር ደግሞ ኢንሻአላህ ዙሩም የበለጠ እየከረረ ሽልማቶቹም ይበልጥ እየተሻሻሉ ፕሮግራሙም ይበልጥ አጓጊ የሆነ እንደሚመጣ ተስፋ እናደርጋለን። እስካሁን ድረስ አብራችሁን ስለነበራችሁ እጅግ ከልብ እናመሰግናለን። በሚቀጥለው ሳምንት በሌላ የጥያቄና መልስ ውድድር ፕሮግራም እስከምንገናኝ ድረስ በያላችሁበት አላህ ይጠብቃችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ